ሰላም ሀቡዬ፣ ሀዬ፣ እንዴት ነሽ? ይመስገን። ሀቡዬ እኔ ማለት ቆይቻለሁ እንደዚህ አስገቡኝ አስገቡኝ ካልኩኝ፣ እና ወንድሜ ጠፍቶ ነበረ እና ድምጽ እንዴት ሆነ ማለቴ እንዴት ነው ሀቡዬ? ሀይሀይ አስራ ስድስት አመት ሆኖታል እና ልጅ እንዴት ልንገርሽ፣ እንዴት እንደጠፋ እንዴት እንደሄደ ምናምን፣ ወደ ሱዳን ፎቶን አርጊና ከዛ ተናገሪ ስክሪን ሪካርድ ያርጉልሽ ቪዲዮ ሰርተሻል ለወንድምሽ። አልሰራው ማንም እንትና አይሆንልኝም ማለት ታዋቂ ስላሉኝ አይሰማም። መጀመሪያ ከራስ ይጀምራል፣ ሻወር ከራስ ይጀምራል። መጀመሪያ ቪዲዮ እሺ ቢያንስ እንዴት እንደጠፋ ልንገርሽና፣ ተማሪ ቪዲዮ ሳትሰሪ አልሰማሽም። ለወንድምሽ ለእናትሽ ልጅ ለስጋሽ ድምፅ ሳትሆኚ እኔ ባለ ወንድሙን ስትፈልጊ ልስትፈልጊ መጀመሪያ አንቺ ቪዲዮ ወንድምሽ ሁሌም ሰው ሲጠፋባችሁ፣ መጀመሪያ ከራሳችሁ ጀምሩ። እናንተ ፎቶ ለጠፋችሁ ቪዲዮ ስሩ፣ ከዛ እኛ ጋር ገብታችሁ ተናገሩ። ቪዲዮ ሰርቻለሁ ግን ብዙ እይታ የለውም፣ እባካችሁ እዩልኝ፣ ቪዲዮን ሼር፣ ዲዩት ሪፖስት አድርጉልኝ ይባላል እንዴ። መጀመሪያ እናንተ ድምስ ሳትሆኑ እንዴት ሌላው ይሆናል? ሪምሻ ና ቆይ፣ የኔን አሜንን የኔን አካውንት ታስወጣልሻለሁ። እኔ ሎራ ድላታዊ የከፈለግሽ አይ ችግር የለም አሜን ተወጣና ተመልሳ ትገባለች ት አስገቢያት እሺ አርብንት ሰላም ነው ሀቦ እንዴ ነሽ ማሪ አልሐምዱሊላ እንዴት ነሽ ነው አይሆንም። ከዘመኑ ጋር ደህና ነኝ። ሐዋላ በሚልክልኝ ልጅ ብር ተበልቼ ነው እና ድምጽ ትወኛለሽ። እሺ፣ የተዋወቅ ነው መጀመሪያ ታክሲ ፈልገን ሌላ ልጅ ነበር የሰጠን እና ቁጥሩን፣ ከዛ ታክሲ ወሰደን። የታገር ነው ከሳውዲ ነበር የመጣው። አገሩ ወደ ወረባቦ መሰለኝ እሺ አንቺ ከሳውዲ መተሽ ነው? ኢማራት። እሱ ነው ከሳውዲ የመጣው። የዛን ሰዓት አዲስ ነበረ፣ ከሳውዲ የተባረሩት ጊዜ እንዳለ ግልብጥ ብለው ወደ ዱባይ መጥተው ነበር። ለዛ ነበር ኮ ድሮ ድሮ ሳውዲ ነበረ ልጅ ተይዞ የሚገባው በቃ ከሳውዲ ነበር ሁሉም ሴት ልጅ ይዞ የሚገባው። አሁን ከዱባይ ነው። ለምን የሳውዲ ወንዶች ከሳውዲ ሲባረሩ፣ እቃማ የሌላቸው ኢትዮጵያውያን ሲባረሩ ከሳውዲ ግልብጥ ብለው ወንዶቹ ወደ ዱባይ መጡ። ከዛ በቃ ዱባይን ሳውዲ ያደረጓት አንድ ቀን ጀምሪ። እንዴት ተዋወቃችሁ? ተዋወቃችሁ የተዋውቅ ነው። ሌላ ልጅ ቁጥሩን ሰጥቶን ታክሲ መቶ ወሰደን ሮላ፣ ከጓደኛ ጋር ነበርን። እጃዛ ቤት አይደለም። ስልክ ልንገዛ ሄድን። ወደ ስራ ቦታ ነው የመለሰን። ከዛ በኋላ ሚስኪን ነበር እና ያሳዝነናል። እንደዚህ ስራ የለኝም አዲስ ነው የመጣሁት ምናምን ስለሚል ብዙ ልጆች አስተዋወቅ ነው። አንጀታችሁን በላው። ምስኪን ምስኪን ተጫውቶ አዲስ ነኝ ከሳውዲን የመጣሁትኝ ስራ የለም ሲላችሁ፣ እናንተ ደግሞ ታክሲ ስትፈልጉ እሱን ተጠቀሙ እያላችሁ እንዳለ ለምታቆት ሴቶች ቁጥሮ ሰጣችሁለት፣ ለብዙ ሰዎች ማለት ነው። ከዛ በጣም ታወቅ ነው በጣም ይሰራለሁ። ከዛ ሁለት አመት ሆኑ እናለከተዋወቅን ከዛ ብር የሚልክልንም እሱ ነው። ከዛ ምህረት አዋጅ የመጣ አካባቢ በእሱ አካውንት ብር ላስልክ ወይ ስለው በፊትም አስልክ አለው። ከዛ እሺ አስልክ እኔ አካውንት አሁን ብዙ ብር ስላለው በእኔ በወንድሙ ማለት ነው በዚህኛው አካውንት አስገቢ ያለኝ። በዛ አራት ሺ አራት ሺ አንድ መቶ ዘጠና ሰባት ብር አስገባሁ። ለአይደለም ከጆርዳን ወደ ዱባይ። ኦኬ፣ ከጆርዳን ወደ ዱባይ በሱ ወንድም አካውንት አስላክሽ። በአንተ ላስልክ ስትዪው የእኔ አካውንት ብዙ ብር ስላለው ወደ ወንድም ያስገቢያለሽ። አዎ፣ እንዳታስገቢ ብሎኝ ከዛ በሱ አስገባሁኝ። የወንድሜ ነው አላለኝም፣ ግን ያው የወንድሙ ስለሆነ ነው ስለማውቀኝ። ሌላ አካውንት ሰጠኝ። እና ሌላ ልጅ ደግሞ ከስራ ወታኔ ጋር ነበረች ሁለት ሺህ ሰባት መቶ ድርሃም አስልኪልኝ ብላ ሰጠችኝ እሷ እሱ አያየች በእጅ ውስጥ ሰጠው። አሁን ድር እንትን ምንዛሬ ሰላሳ ሶስት ገብቷል። ይጨምራል ስለሚጨምር ልክልሻለሁ ሲጨምር ታረጋጊ ሲለኝ ይሻልኩት ቢቀንስ ስለው ኃላፊነቱን ወስዳለሁ አለኝ። ከቀነሰም በነበር ቦታለ ብሩ እንዲላ ክፈልገች ነው አንቺ። አዎ ወደ ኢትዮጵያ ያኛው በአካውንት የተላከለት አይደለም። ሌላ ደግሞ በእጅ ሁለት ሺህ ሰባት መቶ ድርሃም ሰጥቼዋለሁ።

የሰው ነው። ይ የጓደኛ ነው። ከስራ እንድታስልኪላት ነው የጓደኛሽን እንድታስልኪላት ፈልጋ። ስለዚህ እሱ ብር የጓደኛሽ ነበር ያንቺ አይደለም። እሱን ብር ማ ሲወጣ በቃ አታስልኪው ሲደመር አራት ብር ነው አንድ ሺህ አራት ነው፣ በአካውንት የገባው አንድ ሺህ ስድስት መቶ ብር፣ አንድ ላይ ስድስት ሺህ ስምንት መቶ ብር። ከዛ ፓስፖርት አንድኛቱ ጓደኛችን አለ እናት፣ እሷ ልትመጣ ፓስፖርት ልናወጣ እሷን ሲያመጣ አንድ ሺ አምስት መቶ ብር ላክልኝ ፓስፖርት ላወጣ ነው አልኩት። ጓደኛችንም ካልኤን የሚያመጣት እሱ ነው። እሷን ሲያመጣ ለእሷ ስጣትና አንድ ሺ አምስት መቶ ብር ላክልኝ አልኩት። ላክልኝ ከስድስት ሺ ስምንት መቶች ላይ አንድ ሺ አምስት መቶ ሲልክልሽ አምስት ሺ ሶስት መቶ ቀረሽ እሱ ጋር። ከዛ መጣ መቶ ብር ደግሞ ድጋሜ ሲያስፈልገን መቶ ብር ስጠኝ ስለው እሷን የሚወስድባት የታክሲ የምትከፍለውን እሷ ለእኔ የሰጠችን

ከዛ ይድልና አሰራ እኔ አላወራሁትም። ሌላኛ የቱ ጓደኛችን አውርታው በእኔ አሰሩ ብሏት እሺ ተባብለን ነበረ። ስናየው ማይሆን ሲሆን በሌላ ሰው ልናሰራኛ ሌላ ሰው ጋር ተነጋገርን። እኔ አላወራሁትም። ከዛ ብሩን አምጣልኝ፣ ሌላ ቦታም ሌላ ብር አለ፣ እሱንም አድርገ ሄድ አምጣልኝ ስለው እሺ አለኝ ብሎኝ ቀረ። በጣም ቆየ፣ ስታገሰው አምስ አምስት ቀን አራት ቀን ታገስኩት። ከዛ አይመጣም። እሺ እኔ ታክሲ ልኬ ላስመጣ ታክሲ ላክ፣ ያለበት ሎኬሽን ላክልኝ እና ያምጡልኝ ስለው ስራ በዝቶብኝ ነው ሲል፣ አይ ራሴ ነኝ ማመጣልሻለኝ። እሺ ወደ ኢትዮጵያ ላክልኝ ሶስት ሺህ ድርሃም አልኩ። ደግሞ ድጋሚ አሁን የለኝም፣ ሶስት ሺህ ድርሃም አለኝ። ከዛ በቃ እሺ ብዬ ምን ማድረግ አልችልም። ስልክም ስደውልለት አያነሳም። በጓደኛዬም በኔም በጣም ጭቅጭቅ ነው፣ አያነሳም። ምህረት አዋጁ ሳያልቅብኝ እኔ ይቃማኝ ከሌላ ሰው ተበድሬ አሰራው ከዛ አሁን አምጣ ሌላ ልጅ ነበር። አንድ ወር ታግሼው ስልክ ሲያወራው ምናምን ስለምሰማ የስራ ግሩፕ አላቸው። ከዛ ግሩፕ ላይ አውጥቼ ጓደኛው ነው ብዬ እንደዚህ ስልክ አያነሳል የምንገረው ስለው እሺ እነግረዋለሁ አለኝ። እሱም ዝም አለኝ። አንተም ዝም አልክ ለምን አልነገርከውም? ደስ ነው እነግረዋለሁ ሲለኝ ምን ሆነሽ ነው አለኝ። እንደዚህ ብር አልሰጥም ብሎ ነው አልኩት። እሺ አወራዋለሁ አለኝ። ሄዶ አውርቶት ከዛ መጥቶ ኔ መጥቶ ተሳደበ ማለት ለምን ለተናገርሽ ለምን ተናገርሽ? ያንቺን ብር ማናባሽ ይበላልሻል ብሎ እኔም በስልክ ከዚያ ሪከዱን ሰምቼ ዝም አልኩት። አልሰጥሽም ምን አባሽ እንደምታመጫ ይሻለዋል አለኝ። እሺ ብዬ ተውኩት። በሰው ማስጠየቅ እኮ አልሰጣትም አለ። አሁን ስልክ አያነሳም። ያን ሁሉ ጉለት አረስቶ

እኔ ስንትና ስንት ብር ማስመልስ ሴቱ አሁን ለሶስት ሺ ስድስት መቶ ከእሱ ጋር ላውራ ጊዜ እኔ ጠይቄው አልሰጥም ካለ ፎቶውን ቁጥር ሽላኪ ላ ዋትሳፕ ላይ ሀቢባ ነኝ ብያውን ቮይስ ሳረግልሽ የሱ ምስል ክትልክ ያለሽ ማስረጃዎች ሽልክት ማስረጃ አለሽ አለኛውውዴ ደረሰኝ ወደ እሱ ያስገባሽበት ሶስት ሺ ስድስት መቶ ብሩን ማስረጃ አለሽ ላ የአራት ሺ የአራት ሺ አንድ መቶ ድርሃሙ ነው ያለኝ ይሄኛው። እሱማ እራሱ ላይ አይደለማ ያስገባሽው ሌላ ሰው አካውንት ላይ ነው።

እሱ ላኪ ብሎ፣ ዋ ይሄኛው አካውንቴ እንትን ማውጣት ስለማልሽኝ በዚህ ላኪ ያለኝ ቮይስ ዋላ፣ ሁሉም በዚህ ላኪ ብሎ ቮይስ ያደረገበትና አካውንቱን የላከበት ስክሪንሾት አለሽ፣ ሁሉም ማለት ነው። በቃ እነሱን ላኪ ይለኛል። እሺ ቁጥርሽን ላኪ ግን አያችሁ፣ የሰው ውለታ አያውቅም አንዳንድ ሰው። እሱ አዲስ ከሳውዲ መቶ እዚህ ሹፌር ሆኖ በታክሲ ተዋውቀውት፣ እነሱ ግን አዝነውለት ብዙ ሰው አስተዋውቁት፣ ብዙ ከስተመር ሰጡት፣ ብዙ ቋሚ ከስተመሮችን ሰጡት፣ አሳደጉት። ግን እሱ ዛሬ ብሯን በልቶ ከዛም አልፎ ስድብ፣ ለምን ለጓደኛ ተናገርሽ? እሱ ሲዘጋት ስልክ ሳይመልስ ሲቀርብ ብሯን ሳይመልስ ጓደኛው ጋር እንደ ሽምግልና፣ እንደ ስሞታ ባካህ አናግርልኝ ብላ ብታናገር ጓደኛው ሄዶ በዚህ ጉዳይ ቢያወራው እሷ መጥሞልጅ ልጅ አያቸው ባለጌ ናቸው። የበሉበትን ያጎረፋቸውን እዚ ነግሳሉ። በደህና ቀን ያደረጋችሁላቸውን ነገር አይቆጥሩም። ስድብን ምን አመጣ ከሌለው ራሱ ከስር ያለው የለኝም ታገሽ እያለ በጸባይ ማስጠበቅ ይችላል። እኔ በጣም ትገርሙኛላችሁ። ማስኩን እያያችሁ ስድስት ብላችሁ የምትጽፉ ሰዎች በጣም ታሳዝኑኛላችሁ። ምን ያህል ከእውቀት ነፃ መሆናችሁ። እኔ ደጋግሜ ተናግሬያለሁ ማስኩን ለምን እንደማደርግ። በዛ ላይ ዛሬ ቪዲዮ ሰርቻለሁ ፒን አድርጌያለሁኝ። ቪዲዮን እሱንና ጓንቸ እኮ አየሻ እኔ ያፈመስኳቸው እኔ ያመሰገንኳቸው ያደነቅኳቸው ሰዎች ሄደው ጀርባ ሲወጉኝ አየሻ። ህይወት እንደዚህ ነው እና ሁልጊዜም መልካምነታችሁን ለፈጣሪ ስትሉ ከሆነ የምታደርጉት የሰዎች ክፉነት አያስቆማችሁ። ለመቃነንተ ከሰው ጠብቃችሁ አርደባ እነዛ ሰዎች እንዲያመሰግኗችሁ እንዲያደርጉላችሁ ስላልሆነ የሰው ምስጋና ቀረ ብላችሁ አታቆሙ። ትቀጥላላችሁ መልካም ስራችሁን። ከሰው የሚጠብቅ ሰው ግን ከሰው ስላልተሰጠው ከሰው ስላልተደረገለት

አርቢንት ሀቢባ ነኝ፣ ሀቢባ ነኝ የልጁን ቁጥርና ማስረጃዎች ሽላኪልኝ። እሺ፣ ማን ነው ነው ኔትወርክ ነገረው። ቤተሰብ ፎሎ እያደረጋችሁ ሀኒ ፋሽንን፣ ሶፊን፣ ሃይላን ፎሎ አድርጓቸው። ቀየዲላ አካውንት ላስቀባ እኮ ሶፊኒ ቡና ጠጥቼ ምንድነው የሚያዘጋኝ? ጉድ ጉድ ጉድ አለ ሰውየው።

ጋይስ አሜንን ፎሎ ያላደረጋችሁ ፎሎ አድርጉ። ድንገት ይህ አካውንት ከተዘጋ በአሜን ነው ላይቬን የምቀጥለው እና አሜንን ፎሎ አድርጉ። ፎሎ ያላደረጋችሁ ሳይኖ ያል ብለሽ ነው አደለ? አታመልጥም ብለሽ ነው አደለ? ሰብስክራይብ አድርጉ። ሰብስክራይብ ማድረግ ለሚችል ጋብዙልኝ። እንደገና ሜምበር ሁኑ። ፕሊዝ ሜምበር ሁኑ። ቤተሰብ ሜምበር ሜምበር ሜምበር። እስኪ ስንት ሰው ሜምበር ሆነ? መቶ ሀያ ዘጠኝ ሌትስ ጎ። ሜምበር ሁኑ። እኒድ እኒድ እኒድ እያየን ምናልሽኝ ሀቡ ሀቡ ሌላ ምንክፈጠ እኳለኝ ይኸው ላስገባው ነው አሁን እንዴ። እኔ እህታችሁ ዝግጁ ነኝ፣ አይችሉኝም። እምላችሁ እኮ ለዚህ ነው እንዳንድ ቀን አስ

አሁን ኢትዮጵያ የሚል ከፍቻለሁኝ። ቆይ እኔ ላስገባው፣ እናንተ ልታዩታ ትችሉም። እዚህ ጋር ላስገባው እና ሰብስክራይብ ትገብዙኛላችሁ። እኛም አናውቀውም ይሄን አካውንት፣ አዲስ ነው። እኔ ያረግሻለሁ አሁን ሀዊ። እሺ ሲገብ የኔ አካውንት ነው ቤተሰብ ፎሎርኩት። ባካፕ አካውንት አሜን እና ኢትዮጵያ የሚለው ባካፕ አካውንቶች ናቸው። ለአደጋ ጊዜ የማስቀምጣቸው ኤኒታይም አካውንት የሚዘጋ እሱ ነው የምንገናኘው። ሳክሰስ እንኳን ደህና መጣህ ሰቡ እንዴት ናችሁ? አለን አለን አለን። ሁሉ ቆንጆ ነው። ሁሉ አማን ሰላም ነው። አይ ደስ ይላል፣ ደስ ይላል። ፎ እያላችሁ እያዩችሁ ቤተሰብ ያልሆናችሁ ተቀላቀሉን፣ ተቀላቀሉን እ ተቀላቀሉ ቤተሰብ ያልሆናችሁ የሦስተኛውን ዙር ኢጣ ያልገዛችሁ ካላችሁ ፎሎ አድርጉን። በሶስተኛ ዙር ላይ ለስድስት ሰው ቤት አዘጋጅተናል። ሁለት ባለ ሶስት መኝታ ኮንዶሚኒየም፣ ሁለት ባለ ሁለት፣ ሁለት ባለ አንድ፣ ስድስት ቤቶች ለእናንተ ተዘጋጅተዋል። በመላ ዓለም ላይ ያላችሁ አሜሪካ፣ ካናዳ፣ ዩሮፕ መላይ፣ ዩኤኢ አረብ ሀገር ላይ፣ ዩሮፕ ላይ፣ አፍሪካ ውስጥ ሳውዝ አፍሪካ፣ ከኢትዮጵያ ውጭ የትም ያላችሁ ሶማሊያ፣ የትም ያላችሁ ትውልድ ኢትዮጵያውያን ፎሎ አድርጉ። በኢትዮጵያ ሁለት ሺ ብር ቲኬት ግዙ። የኢጣ ፕሮግራም ተካፋይ ሆኑ። አብራችሁ መልካም ስራ ስሩ። መልካም እድል ይሆንላችሁ። ባዮ ላይ ታገኛላችሁ ስልኮቻችንን። የመጀመሪያ ስቴፕ እኛን ፎሎ ማድረግ ነው። ሁለተኛው ባዮ ላይ ያለውን ስልኮቹን አንስታችሁ መታችሁ በዋሳፕ ቲኬት ፈልጌ ነው ስትሉ ቲኬት እንሰጣችኋለን። የኢጣ ቀን ቲኬቱን ይዛችሁ ትከታተላላችሁ። ልክ እንደቀድሞው ነው የጣውትን ምንሸልማችሁ ይሆናል ቴንኪዩ። ፎሎ የምታደረጉት ቤተሰብ የምትሆኑ ቲኬት የምትፈልጉ ሁላችሁም ፎሎ አድርጉም አትፈልጉም ደግሞ አንዳንድ ፕሮግራሞቹን ለማየት ቼክ ለማድረግ ፎሎ አድርጉም። ከወዲሁ መልካም እድል የምንጓጋው ቀን በአጭር ጊዜ ይደርሳል እላቸዋለሁ። ሰክሰስ በጎ አድራጎት ድርጅት ፎሎ በማድረግ በኢትዮጵያ ሁለት ሺህ ብር ብቻ የቲኬት ባለቤት መሆን የቤት ባለቤት መሆን እንደሚችሉ ያውቃሉ። በዚህ ዙር ስድስት ቤቶችን ነው ይዘን የመጣ ነው ሁለት ባለ ሶስት መኝታ ቤት፣ ሁለት ባለ ሁለት መኝታ ቤት፣ ሁለት ባለ አንድ መኝታ ቤት ሶ ትኬቱም በሁለት ሺህ ብር ብቻ በመቁረጥ ከኢትዮጵያ ውጭ የምትገኙ ሀገር ውስጥ ለምትገኙ አይሆንም። ይሄ ከኢትዮጵያ ውጭ ለምትገኙ ነው። ከኢትዮጵያ ውጭ የምትገኙ ደግሞ ለቤተሰቦቻችሁ፣ ለጓደኞቻችሁ በስማቸው መቁረጥ ትችላላችሁ ማለት ነው ኢትዮጵያ ውስጥ የሚኖሩ ወገኖቻችሁ መቁረጥ ትችላላችሁ። ይህንን ትኬት ስንቆርጥ አንደኛ የቤት ባለቤት የመሆን እድላችንን እየሞከርን ነው በሁለት ሺ ብር ብቻ። ሁለተኛ አካል ጉዳተኛ ወገኖቻችንን እያገዝን ነው። በጣም ብዙ አካል ጉዳተኛ ወገኖቻችን ዊልቸር እያገኙ ነው፣ የትምህርት እድል እያገኙ ነው፣ የስራ እድል እያገኙ ነው። ይህንን ደግሞ በተግባር ቪዲዮዎቹን ፖስት እናደረግላችኋለን። በዓይናችሁ ታያላችሁ። የመጀመሪያው ስቴፕ ሰክሰስን ፎሎ ማድረግ ነው። ሁለተኛው ስቴፕ ሰክሰስ ባዩ ላይ ያሉትን ቁጥሮች በመውሰድ ከስተመር ሰርቪስ ላይ አትደውሉ። ዋትሳፕ ላይ ሴቭ አድርጋችሁ ዋትሳፕ ላይ ትኬት መቁረጥ እፈልጋለሁ ብላችሁ ጻፉ። እነሱም ሰክሰስ በጎ አድራጎት ድርጅት የሚል የድርጅት ባንክ አካውንት ይሰጧችኋል። በዛ ባንክ አካውንት ቆርጣችሁ የምትፈልጉትን አማውንት አስገብታችሁ ደረሰኙን ከስም ዝርዝር ጋር መላክ ለምሳሌ ስምንት ሺህ ብር ያስገባ ሰው ወይም አስር ሺህ ብር ያስገባ ሰው አምስት ትኬት መቁረጥ ይችላል። ሰው በእናት በአባት በእህት በወንድም በራሳችሁ ስማችሁ ዝርዝር ከድረሴን ጋር ስትልቁ ትኬቱን ቆርጦ ይልኩላችኋል ማለት ነው። መልካም እድል ለሁላችን። ሰክሰስን ፎሎ አድርጉት። የመጀመሪያ ውስጥ ታንክ ዩ ኢትዮጵያ የሚለውን አካውንት የኔ አካውንት ነው፣ ፎሎ አድርጉት። ባካፔ ነው አሜን የሚለውን አካውንት ፎሎ አድርጉት፣ የኔ ባካፕ አካውንት ነው። እንደዚህ ገስት ላስቀምጭ አካውንቶቼ ሲያድጉ ኢንኬዝ ይህ አካውንት ቢዘጋ ወደዛኛው ትራንስፈር እናደርጋለን ዳይሬክትሊ እኔ እና እናንተ በፍጹም ለሰከንድ አንለያይም ማለት ነው ገባችሁ ያ ንኪ ሶ ማች እሺ ወደ ፕሮግራማችን እንሄዳለን ልጅቷ አኳይ ልጅቷን ዋትሳፕ ላይ ወቻት ነበር ማስረጃዎቹን እንድትልክልኝ ልጁን እንዳወራላት ማን ነበር ስሟ አርብንት በሉ ይጨንቃል። አንዴ የልጅቷን ቁጥር እንትን እያልኩ ሰክሰስ እንዴና፣ አውራ አንተ። ብዙ ሰው በቃ በጣም ሪኩዌስት ያደርጋል። የት ነው የምንቆርጠው? የት ነው ቁጥራችሁን የምናገኘው? ስለ እሱ ማብራሪያ ስጥ። ኦኬ ኦኬ ኦኬ፣ ይቻላል አይ የሚገኘው እንደተለመደው ነው። እንደተለመደው አካውንታችንን ፎሎ ማድረግ ባዮ ላይ ስልኮቻችን አሉ። የመጀመሪያውን ዙር ታ ፕሮግራሙን ስናካሄድ ልክ እንደዛው ነው ያካሄድ ነው። የሁለተኛውንም ዙር ደግሞ ባለፉ ሶስት ቤቶች የወጡትን ሚሊየን ከዛም በኋላ አፕሪሽን እስከ አስር ዕጣ አውጥተናል። እሱንም ቄት ስናስቆርጥ ነበረው ሁሉም ሰው ፎሎ ያደርገናል። ከዛ ባዮ ቲክቶክ ባዮዋችን ላይ ፕሮፋይል ላይ ፕሮፋይሉን ነክተው ሲገቡ የካስተመር ሰርቪስ ስልክ ቁጥሩን እያደገኝ ያገኛሉ እነሱን ስልክ ተጠቅሞ በዋትስአፕ መጥተው ያናግሩን እና ትኬት ስም መዝግበን ስም ስልክ ትኬት መዝግበን እንልክላቸዋለን። እንደ ወትሮው ከተወሰነ ጊዜ በኋላ ደግሞ የዕጣው የሚወጣበት ጊዜ ላይ አሳውቀን የዕጣውን አውጥተን ባይፋ እናደረጋለን። አሁን በዚህ ዙር ላይ በጣም የተሻለ ኦፖርቹኒቲ ምንድን ነው? ስድስት ቤት ነው። አንደኛ የዕጣ ባለ ሶስት መኝታ፣ ሁለተኛ የዕጣ ባለ ሶስት መኝታ፣ ሶስተኛ የዕጣ ባለ ሁለት መኝታ፣ አራተኛ የዕጣ ባለ ሁለት መኝታ፣ አምስተኛ ባለ አንድ ስድስተኛ ባለ አንድ ስድስት ቤት ነው የቤት ባለቤት የሚሆነው። አራት እጣዎች ይኖራሉ። ሌላ ደግሞ አፕሪሺሽን ቦነስ እጣዎች የምናወጣቸው ይኖራሉ። ቶታሊ አስር እጣ እናወጣለን። አሁንም ጁላይ ሰላሳ መላለም ላይ ተሰዳችሁ ሲደት ላይ አላችሁ። ቤት የደረሰ ሰው ቤቱን ቀጥታ መረከብ ይችላል። ሜይ ቢ በጣም የገጠር የሩ ከሆነ የራሱ የሆነ ስፔሻል ኬዝ ካለው በብርም ተገምቶ ቤቱ በአሁኑ በዛ ሰዓት በሚሸጠው ዋጋ ተገምቶ ይሰጣል። ስፔሻል ኬዝ ካለው፣ በጣም ስፔሻል ኬዝ ካለው። አሁን ባለፈው አንደኛ የወጣላት ልጅ ባለሶስት መኝታውን ቀጥታ ቤቱን የተረከበችው ሁለተኛ የተወጣላት ልጅ ደግሞ እኔ እናቴ በኪፉኛ በካንሰር ታማለች፣ እናቴን ማሳካም ነው የሚፈልገው። ቤቱን ብሰጡኝም ከእንደገና ለመሸጥ ነው ጠላላ ይ የሚዞረው እና ቤቱን ለእናንተ ለሶስተኛ ቦታ የያዙትና ብር ስጡኝ ብላ በቢካቢን ቤተሰብ ጋር አንድ ላይ ቤቱን ገምትን፣ የቤቱን ፋንታ ብር ነው የሰጣናት። ልክ እንደዛ ስፔሻል ኬዝ ያለ ሰው በብርም ይሰጠዋል። ግን ለሌሎቹ ደግሞ በመላ አለም ላይ ስደት ላይ ያለ ሰው የሚገባው ዞሮ መግቢያ ቤት ስለሆነ ቀጥታ ቤቱን እናስረክባለን። በኢትዮጵያ ሁለት ሺህ ብር እጣ መግዛት ትችላላችሁ። አብራችሁን መልካም ስራ ስሩ። ከዛ በተረፈ ደግሞ ጥቂት ሳንቲም ስናገኝ የምናደርገው በኢትዮጵያ ውስጥ በሚገኙ በአካል ጉዳተኛ ላይ በዋናነት ዊልቸር እናከፋፍላለን። ሲቀጥል አካል ጉዳተኛ ሆኖ ስራ መስራት የሚችሉትን ስራ እንፈጥርላችኋለን። በርካቶችን እያገዝን እንገኛለን። ሌሎች መማር እየቻሉ ደግሞ ትምህርት ላይ ለመማር አካል ጉዳተኛ በመሆናቸው ብቻ መማር ያልቻሉትን እንዲማሩ ከኤሌሜንተሪ ሀይ ስኩል እስከ ዩኒቨርሲቲ ስፖንሰር እናደርጋለን። እና ለዛም ደግሞ ከዚ ፊት አከፋፍልን አከፋፍል ዊልቸር ከእንደገና ከትናንት ወዲያ ሀምሳ ሰው መዝግበናል። ያን ሀምሳ ሰው ደግሞ በአስ በአስር ቀን ውስጥ አሰርክብን ሲንጨርስ በድጋሚ ሀምሳ ሰው የሚንመዘግብ ይሆናል። ሀምሳ ሀምሳ ሰው እየመዘገብን ነው የምንሄደው። ያን ይመስላል። በአንድ ድንጋይ ሁለት ወፍ መልካም ስራ በዚሁ እየሰራችሁ ከእንደገና ደግሞ አዘ ሴም ታይም የራሳችሁን ምድል ትሞክሩና ከስድስት ቤቶች እድላቸው ቀንቶ የሚደርስ ከሆነ ቤቱን እናስረክብላችኋለን። አፕሪሽሽን ከምኖሩ ከአራት እጣዎችም ደግሞ የሚደርሳችሁ ከሆነ እሱንም እናስረክብላችኋለን። መልካም እድል ሁላችሁም። ያው ክሊር ሊል አውራላችሁ ብዬ ነው በደንብ ረዥም ማውራላችሁ እና የሌሎቹንም እድል እንዳልዝባችሁ ያኔ መስላ ሁላችሁም ፎሎ አድርጉን። ሁላችሁም እዚህ ሁለት ሸምሰቶ ሰው ይገኛል የጣላይ መሰት ከሀገር ውጭ ያላችሁ ያው ኢትዮጵያ ውስጥ ያላችሁ ሰዎች ቤተሰቦቻችሁ ከሀገር ውጭ ካለው እነሱ ለእናንተ መግዛት ይችላሉ። ወንድም፣ ይሄ አጎት፣ አክስት፣ ዘመድ ከሀገር ውጭ ካለ መግዛት ይችላል።